አምር ብን ልዓስ አንድ ጥያቄ አነሳ። ያ መሊክ ተመልከት እነዚህን ሰዎች ሌላ ሁሉ ለአንተ ይሰግዳል፣ እነርሱ ግን ለአንተ አይሰግዱም። ይህም የሚያሳየው ለአንተ ያላቸውን ንቀት ነው። በዚህ ሁኔታ እንዴት ያንተን ከለላ ሊያገኙ ይችላሉ? የሚል ክስ ሲያቀርብባቸው ናኑ ላ ነስጁዱ ኢላ ልላህ፣ ያችሁ ጥገኝነት ሊጠይቁ የሄዱበት ንጉሥ ፊት እኛ ለአላህ እንጂ ለማንም አንሰግድም። እርስዎን እናከብሮታለን፣ የሚገባዎትን ሰላምታ እናደርሳለን። እንደውም በአንዳንድ ሪዋያዎች ላይ እኛ ሰላምታን እናደርስልዎታለን የጀነት ሰዎች የሚሉትን ሰላምታ ነው የምንለዎት። ይህ ክብር ነው። ከዚህ በላይ ግን አልፈን ድንበር ተሻግረን ለእርሶ አንሰግድም እንደማለት ግልጽ ነው አለ። ያሉበት ሁኔታ እስኪ እንደው ትንሽ እንኳ ጎንበስ ብለን አመሳስለን በኋላ ዲናችንን የበለጠ ስንጠነክር እንይዘዋለን አላሉ። ምክንያቱም የተውሒድ ጉዳይ ነው የእምነት ጉዳይ ነው። መሰረታዊ ጉዳይ ነው። በመሰረታዊ ጉዳይ ላይ እጹም ድርድር የሌለ መሆኑን እና የሙእሚኖችን ሰባት ጽናት እናይበታለን።